እናንተ ዛሬ የት እንዳለው ታድላችሁ። የሚገርመው ቦታ ነው ግን እናንተ ሆቴል ላይ ገብታችሁ የምትሰሩ ሰዎች ማለት ነው። ታድላችሁ። ነፃነቱ በዛ ላይ ደግሞ ፍርሃቱ ሰው እዚህ ጋር

ቤት ቤት እየሰራች እያለች አንድ ነገር አጋርማ ድንገት ኢትዮጵያ ውስጥ ገብታለች ማለት ነው። በነገራችን ላይ ማንም አያውቅም፣ ግን ይህን ነገር የምነግራችሁ ደግሞ ትማሩበታላችሁ አላችሁ፣ ደግሞ እንደገና ልክ እንደዚህ ያጋጠማችሁ ሰዎች ካላችሁ ብዬ ስለማስብ ነው። እንግዲህ ምንድን ነው ካላችሁ ተመልካቾች፣ ማዳም ቤት ሆና በጣም ስልክ ታበዛለች። በጣም ቲክቶክ ላይ ነው ስራዋ በቃ፣ የማዳም ስራ ሙሉ ለሙሉ አትሰራ ማለት ይቻላል። ከዛ በኋላ ማዳም ወይ ምን አረገቻት መሰላችሁ?

አብዛኞቻችን ደግሞ አሁን ላይ ስቲፕለስ ላይ በጣም ብዙ ጊዜ ላይቭ ላይ የሚገቡ ሰዎች አላቸው። ሰው ጥንቃቄ አድርጉ፣ ልክ እናንተንም ድንገት ሳታስቡት እንዳይሏችሁ ማለት ነው። ስለዚህ ምን አድርጋ እንደሆነ እሷን እንጠይቃታለን፣ አይሻልም? ይመጣለች ወደ እሷ ዞር

ትኬት ተቆርጦ ኢትዮጵያ ውስጥ እንደገባሽ መግቢያቸዋል አይኖሽ። አዎ ነው ግን ያው አብዛኞቹ አረብ ሀገር ያሉ ሴቶች እኮ በቃ ስልካቸው ነው ጓደኛቸው። አማራጭ የለሽም፣ ስልከት ነው ያለ ውጭ። ና ያው ብዙ ጊዜ ኤርፎን አድርጌ ስልክ ሳወራ ስለነበር በዛ ጣጣሚ አላውቅኝም። እኔ በእርግጥ እንደት ነው ትኬት ቆርጣም ትንለችን? ያው ኖርማል ነው። እግዚአብሔር ይመስገን ሁለት አምስት አለው